የቤቴ ጣዲቃ አይቀርም። አይ እንደው አዝመራብ ደረሰ ይሆን እናንተ? እነዚህ ስወይ እንደውም ዝም ብለው ቀሩ። ሄሎ እንዲያ አዝመራ አልደረሰም ወይ እንዴት ናቸው እኔ እናት እንዲያው እንዴት ናቸው አዝመራው እንዲያው አልደረሰም እንዲያው እንዴት ናቸው እህ ደባ ምንም ጫና አርጉልኝ እንዲያ አስተመቸ ነኝ እኔ እናት እንዲያው

ሲያንሽ ወደ ዛ አቤት አምላኬ፣ እንዲያው ሰላም አሳድረኝ። እስቲ ገበያውን ጥጋብ አድርገው፣ አገሩና ማን አርገው፣ ሰላም አርገው። ሲያንተ ታውቃለህ እናንተ እንዲያው ሀገሩን ጥጋብ አርገው ገበያውን አማን አርገው ጦርነቱን አብርደው ሀገራችንን ሰላም አርገው፣ እስቲ በሰላም አስቀምጣ ልጆቻንም አገሩንም ሰላም አርግልኝ አምላኬ። እንዲያው እንግዲህ እ እንዲያው እስቲ ገዲ የምልበልና በጠዋት እነሳለሁ። አንተ በጠዋት ተነስና አተምርና እብየት እንዲታይ እንበል እንዲያውም እንግዲህ ቤተ

ተመስገን፣ ተመስገን ጌታዬ፣ ውስጥ በሰላም አውለን፣ በሰላም አሳድረን። አንተ ታውቃለህ እንደው ቤቴ ቤቴ አገሩንም ገበያውንም ሰላም አድርግልን። እንደው አንተ ታውቃለህ ጌታዬ፣ በሰላም ውለን፣ በሰላም አሳድረን።